ወይ በይ ወይዬ አይባልም ነው ይበታ ዲገሉ ረደምኔ አሪ በታ ካ ኦሮሞ ወይዬ እሺ አዛዝም ብላ ዝቅ አለኝ። ምንድን ነው የለበሽው? ወርቂ ወለጋ ማለት ነው። ወርቂ ነው ማለት ነው። ወለጋ ማለት ነው። ወርቂ ነው ማለት ነው። እዚህ ወርቂ ነው እዚህ እዚህ ብሪ ነው። እዚህ ወርቂ ነው። ወለጋ ማለት ነው ወርቂ ነው ማለት ነው። ወለጋ ማለት ነው አንበሳ ማለት ነው። ይሄ ወር ወለጋ ወርቅ ወርቂ ነው። አንቺ የወለጋ ጎጠኛ ነሽ። ያ የወለጋ ጎጠኛ ነሽ ሆይ ጎጠም ማለት ነው። yes yes yes ah yo

ምን አገባ ሰንጋ ማለት ምን ማለት ነው? ባለቤት ይጠየቀ ነው። ሰንጋ ማለት ምን ማለት ነው? ባለቤት ይጠየቀ ነው። ባለ ሀያ?